የአላህ ባሮች ሆይ፣ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላሽ ስንቅ አላህን መፍራትም። የአላህ ባሮች ሆይ፣ እኛ የተፈጠርነው እውነተኛ የአላህ ባሪያ ሆነን ለመኖርም ለአላህ ተባረክ ወተዓላ ባሪያ መሆን ዝቅ ማለት ክብርም ከአላህ ውጭ ይላሉ አካላት ቁሳዊና በልጭልጭ ነገሮች ባሪያ መሆን ውርደት ነው። ያለንበት ወር ባሪያነትን የምናረጋግጥበት የምናስመሰክርበት ወር ነው። ረመባን ላይ የተከለከልነውን በመከልከል የታዘዝነውን በመፈጸም ባሪያ እንደሆንነው ሁሉ ሁሌም በሁሉም ጉዳይ ላይ በሁሉም ቦታና ሁኔታ ላይ እውነተኛ የአላህ ባሪያ ልንሆን ይገባናል። አላህ ተባረከ ወተዓላ ታላላቅ ነቢያቶቹን ትልቅነታቸውን ሲገልጽ ባሪያችን ብሎ ገልጿቸዋል። ነቢይን ዓለይሂ ሰላቱ ወሰላም ቁርአን እንዳወረደላቸው እንደሰጣቸው፣ ኢስራና ሚዕራጅን ወደ ሰማይ ከፍ እንዳደረጋቸው በገለጸበት አጋጣሚ ዓብድ ብሎ ነው የገለጻቸው። ባሪያዬ ብሎ ነው የገለጻቸው። የሰው ልጆች ከሚኮሩበት ነገር ሁሉ ይበልጥ የሚያኮራው የአላህ ባሪያ መሆን ከአላህ ተባረከ ወተዓላ ውጭ ይላሉ አካላት ባሪያ እንዳንሆንም ነቢዩ ነብዩ አለይሂ ሰላቱ ሰላም አስጠንቅቀውናል። የብር ባሪያ የወርቅ ባሪያ የጨርቅ ባሪያ ተዋረደ፣ ከሰረ። እነዚህ ቁሳቁሶችን ሲያገኝ ደስ የሚለው እነዚህ ቁሳቁሶችን ሲያጣ የሚከፋው፣ ይክሰር ይዋረድ ብለዋል አለይሂ ሰላቱ ሰላም። የስሜታችን ባሪያ የዱንያ በልጭልጭ ባሪያ ልንሆን፣ የሀብት የዝና የስልጣን ባሪያ ልንሆን አይገባም። የአላህ ባሪያ እንጂ የአላህ ባሪያ መሆን ትቶ የሌሎች ነገሮች ባሪያ የሆነ ሰው ተገዥ የሆነ ሰው አምላክ የሆነ ሰው ሌሎች ነገሮችን ሲያይ ሲያገኝ ደስ የሚለው ሌሎች ነገሮች ሲጎድሉበት ሲያንሱበት በአላህ መተማመን በአላህ መብቃቃትን ትቶ በቁሳዊ ነገር የሚብቃቃ የሚተማመን ሲያጣ የሚከፋ የሚያዘን የስሜቱ ባሪያ የበለጭ ልጅ ባሪያ የሰው ልጅ ሚድ ነው። እውነተኛ በሁሉም ቦታ ላይ እውነተኛ የአላህ ባሪያ ሲሆን እውነተኛ የአላህ ባሪያ ትክክለኛ የጌታው ተገዥ መሆን ይችል ዘንድ የሰው ልጅ ከአላህ ጋር ባለው ግንኙነት እውነተኛ ሊሆን ይገባዋል። ርቦኛል አብላኝ፣ አሞኛል ፈውሰኝ እንደሚለው ሁሉ አላህን ሂዳያ ስጠኝ፣ እውነተኛ ኢማን ስጠኝ፣ እውነተኛ ሙእሚን አድርገኝ ሊል ይገባል። ኢማን በምኞት አይደለም፣ በተስፋ አይደለም። ኢማን በልብስና ውጫዊ ገጽታን በማሳመር ብቻም አይደለም፣ ይልቅ ልብ ላይ የሚጠና የሚረጋ በተግባር በአካል የሚንጸባረቅ ነገር ነው ኢማን የሚባል። እውነተኛ ሙእምን እውነተኛ የአላህ ባሪያ እንሆን ዘንድ ነፍሳችንን በኸይር ልንጠምዳት የቻልነውን ያክል ራሳችንን ከጀሃንም ከአላህ ቁጣ ለማዳን ቀን ከሌሊት ልንጥር፣ ትልቁ ዓላማችንም ይሄን ልናደርግ ይገባናል። ዱኒያ ላይ ስንኖር እውነተኛ ባሪያ ታዛዥ መሆን፣ አኼራ ላይ ደግሞ ከአላህ ቁጣ ድኖ ጀነት መግባት፣ ከእነዚህ ከሁለቱ ውጪ ሌላ ግብ ሊኖረን አይገባ። ሌሎች ዱንያዊ ዓላማዎችና ግቦች እነዚህን ለማሳካት የሚያግዙ ነገሮች ከሆኑ ይደገፋሉ። ከእነዚህ ከሁለት ዓላማዎች ዱንያ ላይ የአላህ ባሪያ ሆኖ ከመሆን ከመኖር አኼራ ላይ ከጀሃነም ድኖ ጀነት ከመግባት የሚያደናቅፍ ዓላማና ግብ በሙሉ የተወገዘ ነው። የሰው ልጅ ትልቁ ጭንቀቱ ትኩረቱ፣ ሩጫው መሆን ያለበት ራሱን ከአላህ ቁጣ ማዳን ይህን ለማድረግ የሚያግዙ ነገሮችን ሁሉ

እሳት ላይ ራስን ለማግኘት ሰበብ ወደሚሆኑ ወንጀሎች ይገፋፋል። አላህ ደግሞ ወደ ሰላሙ ሀገር ወደ ጀነት ይጣራል። ጀነት ለመግባት ወደሚያበቁ መልካም ስራዎችም ጥሪ ያደርጋል። መዳን የፈለገ እውነተኛ ባሪያ መሆን የፈለገ ስሜቱን ሊቃረን ሸይጣንን ጠላቱን ሊያምፅ ይገባዋል። አላህ ዘንድ ዕድለኛ ይሆን ዘንድ እውነተኛ ባሪያ ለመሆን መልካም የአላህ ተባረክ ወተዓላ ወሊይ ለመሆን አምስት ወቅት ሶላታችንን በአግባቡልን ሰገድ ሶላትን ይህ የመጨረሻ ሶላቴ ነው ያለን ምንም ሳናጎድል ከልባችን ሀሳባችን ሰብስበን ምንቀራውን ምናደርገውን ዝክር ዱዓ እያስተዋልን እያስተነተንን ልንሰግድ ይገባል። ሶላትን በአግባቡ የሚሰግድ ሰው ሶላት ወደ መልካም ነገር ሁሉ ይጠራል፣ ይመራል፣ ከመጥፎ ነገር ሁሉ ያርቃል፣ ይከለክላል። ኢነ ሶላተ ተንሃ ዐን አልፈሕሻኢ ወልሙንከር ወለዚክሩላሂ አክበር የተባለውን እዚህን ሶላትን ቀጥ አደርጋችሁ ስገዱ። ሶላት ከመጥፎ ነገር ሁሉ ይከለክላል፣ ያርቃል። ከመጥፎ ነገር ካራቀ እውነተኛ ሶላት ወደ መልካም ነገር ይጠራል። ማለት ዙህርን በአግባቡ የሰገደ ሰው እስከ አሶር ከፊት የሰገደው ሶላት ይጠብቀዋል። ዙህርን በአግባቡ የሰገደ ሰው የሶላቱ ጣዕም ሌላ ሱና ሶላት እንዲያስከትል ያደርገዋል። እስከ አሶር በዛ ጣዕም ይቆያል ተጠብቆ እያጣጣመ አሶር ሰግዶም እስከ መግርብ እንደዚሁ፣ መግርብ ሰግዶም እስከ ዕሻ እንደዚሁ፣ ዕሻ ሰግዶም እስከ ፈጅር እንደዚሁ እውነተኛና ትክክለኛ ሶላትን የሚሰግድ ሰው ትክክለኛ የአላህ ባሪያ መሆን ይችላል። ብዙ ሰዎች የሰገዱ አኽላቃቸው ሁኔታቸው የሚበላሸው የስሜታቸው የዝና የስልጣን የቁስ ባሪያ የሚሆኑት የሶላት አስተጋገዳችን ጉድለት ስላለበት። ሶላቱ ወደ አላህ ያላቃረበው ሰው ከአላህ ርቀትን እንጂ አይጨምርለትም ተብሏል። የሰው ልጅ ራሱን በኸይር ሊጠምድ ይገባዋል። ያንዳንዷ ደቂቃ ዋጋ አላት። ነገ ታስቆጫለች ዛሬ ዱንያ ላይ አንዷን ደቂቃ። ወደ አላህ በመቃረብ የአላህ ባሪያ መሆናችንን የሚያስመሰክር ስራ ላይ ካላሳለፍ ነው የማይቀር ነው የሸይጣን ባሪያ የስሜት ባሪያ መሆናችንን በሚገልጽ ነገር ላይ ማለፉ፣ አይቀርም። ጊዜያችንን በኸይር ካልሞላ ነው ለኸይር ካላዋል ነው በሚጎዳ አሊያ ደግሞ ምንም በማይጠቅም ነገር ማለፉ ማለቁ አይቀርም። ጊዜ ያልፈ ነው አይተካም። ያንዳንዷ ደቂቃ ያንዳንዷ ሰዓት ያንዳንዷ ቀን። ከሄደች በኋላ አትመለስም። ስጦታ ነው። ጊዜን አላህ ተባረከ ወተዓላ ለሰው ልጆች ለሁሉም በእኩል በፍትህ የሰጣቸው ስጦታ ነው። እያንዳንዱን ደቂቃ፣ ቀን፣ ሰዓት፣ ወር፣ አመት በአግባቡ የተጠቀሙ ሰዎች ስጦታውን ተቀብለዋል፣ ጠቅሟቸዋል። የጊዜን ስጦታ ግን ያለ አግባብ የተጠቀሙ ያባከኑ ሰዎች ግን የአላህን ስጦታ ንቀዋል። ነገ ይቆጫሉ። ከሄደ በኋላ አይተካም። የተለያዩ ነገሮች ምትክ አላቸው። ጊዜ ምትክ የለም። አንዲት ሰከንድ አንዲት ደቂቃ ከዑምራችን ከእድሜያችን ምትክ የላትም። አንዴ ሱብሓነላህ ብንልበት፣ አንዴ ቁል ሁወ ላሁ አሐድ ብንቀራበት አኺራ ላይ ትርፍ ይሆናል፣ እንደሰትበታለን፣ እንጠቀምበታለን። እንዲሁ በማላ ያዕኒ ካለፈ ከማይረባ ነገር አልፎ በወንጀል ካለፈ ግን የቅያም ቀን ቁጭቱ አይቻልም። ጸጸቱ አይቻልም። ይህ እንዳይመጣ እዚህ ዱንያ ላይ መጣንበትን ዓላማ ልናውቅ። ጊዜያችንን በኸይር ልንጠምድ ልንሞላ ይገባናል። የሰው ልጅ እይታውን ንግግሩን አካላቱን ከጠበቀ አላህ ልቡን ይጠብቅለታል፣ የኢማንን ጣም ያቀምሰዋል። የሰው ልጅ ልቡን፣ አይኑን፣ ምላሱን፣ ሙሉ የሰውነት አካሉን አላህ ከሚጠላው ነገር ከጠበቀ አላህ ልቡን ይጠብቅለታል፣ የኢማንን ጣም ያቀምሰዋል። በተቃራኒው ደግሞ ጊዜው፣ አካላቱ አላህ በማይፈቅደው በማይወደው ነገር ከተጠመዱ እጁ የሚሰራው ማይጠቅም አልፎም ይጎዳ ሐራምን መላሱ የሚያየው አይኑ የሚያየው መላሱ የሚናገረው የማይጠቅም አልፎም የሚጎዳን ነገር ከሆነ ልቡ ይታወራል፣ የኢማንን ጣዕም ያጣል። ይሄኔ የአላህ ባሪያ መሆኑ ይቀራል። ቁርአን ላይ ለሙኡምኖች አይናቸውን እንዲጠብቁ ንገራቸው፣ ብልታቸውን እንዲጠብቁ ንገራቸው ይላል። አይንና ብልቱን ያልጠበቀ ሰው ሙእምን አይሆንም ማለት ነው። ይሄ አንድ ምሳሌ ነው። ሌላም ሆዳችንን መላ የሰውነት አካላችንን አላህ ከሚጠላው ነገር ካልጠበቀን በስተቀር እውነተኛ የአላህ ባሪያ ልንሆን አንችል። ብዙ ጊዜ ሰዎች እውነተኛ ትክክለኛ የአላህ ባሪያ እንዳይሆኑ የሚከለክለውም አንድም ከሰል ነው፣ ስንፍና ነው፣ ከንቱ ምኞት ነው፣ ተስፋ ነው፣ ነገ ከነገ ወዲያ አስተካከላለሁ አስተካከላለሁ ያሉ መቆየት ነው። ነገ የኛ አይደለም የአላህ ነው። ስንፍናን ከላያችን ላይ አስወግደን ቆራጥ ሆነን ኸይር ስራ ላይ ለነገ ብለን የምናስቀረው ነገር ሳይኖር በተሰጠን ቀን በተሰጠችን ደቂቃና ሰዓት ኸይር ላይ ፈጣን ልንሆን ይገባናል። በተለይ መልካም አጋጣሚዎች ላይ ኸይር ሥራ አላህ ዘንድ እጥፍ ድርብ የሆነ ምንዳም ያስገኝባቸው ወቅቶች ላይ ነቢዩ ዓለይሂ ሰላቱ ወሰላም ሁሌም ኸይር ሥራ ላይ ፈጣን ነበሩ። ኸይር ላይ የሚሽቀዳደሙ ሰዎች ሁሉ ማሪ አውራ ነበሩ። ረመዷን ሲመጣ ግን ይብስባቸው ነበር። ከንፋስ በላይ ፈጣን የሆኑ ነ ሰውን ይረዱ ነ ይሰግዱ ነ ዱዓ ያበዙ ነር ሰውን ያስተምሩ ነ የእሳቸው ተከታዮች እስከሆነን ድረስ በሁሉም ነገር በተግባር እሳቸውን ለመምሰል ጥረት ልናደርግ ይገባል። ሀሳባችን፣ ጭንቀታችን፣ ትኩረታችን፣ እቅዳችን ኸይር ስራ ላይ ሙእምን መሆን ላይ እውነተኛ የአላህ ባሪያ መሆን ላይ ከጀሃንም ድኖ ጀነት መግባት ላይ ሊሆን ይገባዋል። ዱኒያ ላይ ብቻ ልንገድበው አይገባም። እይታችንም ዱኒያ እንደ ምንም ትኖራለች፣ ትታለፋለች። ሰውም እንስሳትም ይኖራሉ፣ የተከተበላቸውን የተጻፈላቸው ባለ ወኔ ባለ ራእይ ከሆነን ወኔያችን ትኩረታችን፣ ራእያችን፣ እቅዳችን መሆን ያለበት ዱንያ ላይ እውነተኛ የአላህ ባሪያ እውነተኛ ሙዕምን ሆኖ በመኖር ነገ አኼራ ላይ ደግሞ ሱራጥን በሰላም ተሻግሮ ጀነት መግባት፣ ይህ ነው ግባችን ሊሆን የሚገባው እቅዳችን ሊሆን የሚገባው ትኩረታችን ሊሆን የሚገባው ለዚህ የሚያግዙ የሚያበቁ ነገሮችን መስራት ላይ ነው መጠመድ ያለብን እንጂ እርካሿ ዱኒያ ላይ ብቻ ጉልበታችንን እውቀታችንን ልናፈስ ነገ አላህ ፊት ስንቆም ባዶ ዜሮ ልንሆን አይገባም። ከዚህ የሚያድኑ ለአኼራ ስኬት የሚያበቁ ኸይር ስራዎችን ሁሉ በአግባቡ ልንሰራ፣ ዝምድናን ልንቀጥል፣ አቅመ ደካሞችን ልንረዳ፣ የቲሞችን ልክ እንደራሳችን ልጅ እንዳቅማችን ልንንከባከብ፣ ልናቅፍ፣ ልንዳብስ ይገባ ነው። የቲምን ጸጉር ማበስ ማበስ መዳበስ ልብን እንደሚያረትብ አኼራን እንደሚያስታውስ ተነግሯል። ወገኖቹን የተሸገሩ ሰዎችን የሚረዳ ሰው አላህ እንደሚረዳው ተነግሯል። ከጎኑ እንደሚሆን ተነግሯል። በዱንያ ጉዳይ ሰዎችን አግዛለሁ፣ ጌታ ሆይ የአኼራ ጉዳይ ላይ አንተ አግዘኝ ልንል ይገባል። የተራበን ያበላ አላህ የጀነት ፍሬን ያበላዋል ብሏል ነቢዩ አለይሂ ሰላቱ ወሰላም። የታረዘን ሚለብሰውን አቶ የተቸገረን ሰው ያለበሰ አላህ የጀነት ሙሉ ልብስ ያለብሰዋል ብሏል። የተቸገረን ሰው መክፈል ያቃተውን ሰው የተበደረውን ይቅር ያለ አላህ ይቅር ይለዋል ብሏል። ችግር ላይ መከራ ላይ ዑስር ላይ ያለን ሰው ችግር የለውም ቅርብ አትጨነቅ ያለ ሰው አላህ ከአኼራ ጭንቅ ይገላግለዋል ተውራ

እንደዚህ አይነት የአላህን መህረት የምናገኝባቸው ኸይር ስራዎችን ልናበዛ፣ እውነተኛ ሙእምን ትክክለኛ የአላህ ባሪያ መሆናችንን በተግባር የምናረጋግጥበትን ኸይር ስራ ልንሰራ፣ ከስሜት ልንወዳ

ማሟላት ካለብን ነገሮች አንዱ ዲናችንን ማወቅ አለብን። የአላህን ሸሪዓ ኢስላምን መማር አለብን። ቁርአን ያልቀራ አሳምሮ ቁርን መቅራት አለበት። አሳምሮ መቅራት የቻለ የተወሰነ ሙሉን እንኳ ባይችል የተወሰነ የቁርን ሱራዎችን መሐፈብ አለበት። ሶላት ይሰግድበትን፣ ዊትር ይሰግድበትን፣ መንገስ ሲጓዝ ከጌታው ጋር የሚነጋገርበትን ቁራን መቅራት አለበት። ውስጡ ላይ ምንም አይነት ቁርአን የሌለበት ሆድ፣ ልብ ማለት እንደ ወና ቤት ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። ሙስልም ሆኖ ሙእሚን ሆኖ በቃሉ መቅራት የሚችላቸው የተወሰኑ ሱራዎች የሌሉ ሰው መኖር የለበትም። ስንትና ስንት ስልክ ቁጥሮችን፣ ታርጋዎችን፣ ሚጠቅሙ ማይጠቅሙ ነገሮችን የሰው ልጅ በጭንቅላቱ መሸምደድ ይችላል። የአላህን ቃል ቁርአንን መሸምደድ ያልቻለ ጭንቅላት ጥቅሙ ምንድን ነው? ፋይዳው ምንድን ነው? ቢያንስ ሙእሚን ሶስት ረካ አምስት ረካ ዊትር መስገድ አለበት። ሌሊት ላይ ሁሌ ዊትርን መተው የለበትም። የሰው ሰው ልጅ ረመዳን ላይ ብቻ አይደለም ዊትር የሚሰግደው ሁሌ ዊትር የማይሰግድን ሰው መጥፎ ሰው ነው ብሏል ደጋግ ቀደምቶች፣ ሰነፍ ሰው ነው ብሏል። ምን ቢያቅትህ ሶስት ረካ፣ ምን ቢያቅትህ አንድ ረካ መስገድ መስገድ አለበት። ታዲያ ዊትር የሚሰገደው በቁርአን ነው ሌሊት መሰገድ አለበት። ቀብልያ ባዕድያ ሶላቶች አሉ፣ ፈርዱ ሶላቶች አሉ። ሶላት ላይ ከሚወደዱ ዒባዳዎች አንዱ ቁርአን ነው። ሙስልምሙስሊም ሆኖ ቁርአንን ገልጦ መቅራት የማይችል መኖር የለበትም። እድሜ፣ ሥራ፣ ኃላፊነት ምክንያት ሳይገድበን እውነተኛ የአላህ ባሪያ ትክክለኛ መልካም ሙእሚን መሆን የፈለገ ሰው ቁርአን ሊቀራ ይገባል። ዛሬ ነገ ሳይ ቁርአን መቅራት ቀላል ነው። አላህ ነግሮናል ምሎ ወለቀድ የሰርና ቁርአን ለዚክሪ ፋህልሚ ሙደክር ብሏል። በእርግጥ ቁርአንን አግርተነዋል ማነው ማን ነው መቅራት የሚፈልግ ብሏል። ጌታዬ ሆይ እኔ መቅራት ፈልጋለሁ ብሎ ከተነሳ የተኛው ም እድሜ ላይ ያለ ሰው ወጣትም ይሁን ጎልማሳም ይሁን አዛውንትም ይሁን በሰማኒያ ዓመታቸው በቃላቸው ሰላሳ ጁዝ የሸመደዱ ሰዎች አሉ በምድራችን ላይ በዘመናችን ይሁን አልችልም የሚል ስንፍናን ወደዛ በመጣል ዘመን ባመጣቸው አጋዥ በሆኑ ነገሮች ሁሉ ሸርያው በሚፈቅደው ልክ የተጠቀምን ኮናን ልንቀራ ይገባና የተወሰኑ ሱራዎችን ልናሐፈቅ ይገባና ህይወት ያለ ቁርአን ጨለማ ነው። ህይወት ያለ ቁርአን ጨለማ ነው። ቀብር ያለ ቁርአን ጨለማ ነው። ዱኒያ ላይ ቁርአንን ያቀረበ ቁርአን የኖረ ሰው ሲቀበር ቅጣት በግሩ በኩል ሊመጣበት ሲል፣ አይ በእኔ በኩል እናንተ ልትቀጡት አትችሉም። በእኔ ቆሞ ነበረ ሌሊት ሲሰግድ የሚያድረው ብሎ በግሩ በኩል ቅጣት እንዳይመጣበት እንዳይጣበት ቁርአን ይከላከልለታል። በራስገው በኩል ሊቀጣ ቅጣት ሲመጣበትም፣ በእኔ በኩል አይቀጣም በጭንቅላቱ እኔን ሸምድዷል ብሎ ቁርአን ይከራከርለታል ተብሏል። ይሄን ሽልማት ይሄ ማድረግ ለማግኘት ቁርአንን ምክንያቶችን ሁሉ ዝሩ በማድረግ ልንቀራ አይገባ ህይወታችን የሚያምረውም ቁርአን ስንቀራ ነው። ደስተኛ የምንሆነውም ሆነው ቁርአን ስንቀራ ነው። የልብ ቀለብ ነው። አሳ ያለ ውሃ መኖር እንደማይችለው ሙምን ያለ ያለ ቁርአን ልቡ ህያው ሊሆን አይችልም። ከዛልክ ቁርአንን ከቀራም በኋላ ሙስሊም የሆነ ሰው ማወቅ ያለበትን ሁሉ የዲን ህግጋትን ልናውቅ ይገባናል። መሰረታዊ የሆኑ የአቂዳ ነጥቦችን አላህን በተመለከተ፣ መላኢኮችን በተመለከተ፣ ኣኼራን በተመለከተ፣ ሚዛንን ሂሳብን በተመለከተ፣ ጀነት ጀሃነምን በተመለከተ አርካን አልኢማንን ሙስሊም የሆነ በሙሉ ማወቅ ግዴታ ይሆንበታል። ፍቅህን፣ ሶላት እንዴት እንደሚሰገድ ግዴታ የሆነ ትጥበት እንዴት መከናወን እንዳለበት፣ ዘካ እንዴት መውጣት እንዳለበት፣ ጾም እንዴት መጾም እንዳለበት፣ ጾምን የሚያፈርሱ ሶላትን የሚያፈርሱ ነገሮች፣ ጀናባ ላይ ላለ ሰው ሐይድ ላይ ላለ ሴት የሚከለከሉ ነገሮች ምንድን ናቸው፣ አንድ በአንድ ማወቅ ግዴታ ይሆናል። ከሰው ጋር ስንናኗር አኽላቅን፣ አደብን፣ ሐቆችን እንዴት መጠበቅ እንዳለብን የሥነ መግባር ትምህርት መውሰድ ይኖርብናል። ይሄን ያላደረገ ሰው ትክክለኛ የአላህ ባሪያ ሊሆን አይችልም። የስሜቱ ባሪያ ነው የሚሆነው። ደስ ያለውን ነው የሚያደርገው፣ የደበረውን ይተዋል፣ የመሰለውን ያደርጋል። በእውቀት ከሆነ ሰው የሚጓዘው ነፍስያውን ተጭኖ ስሜቱን አሸንፎ የአላህ ባሪያ መሆን ይችላል። ይሄን ማሳካት ይቻል ዘንድ፣ እውቀትን ማግኘት ይቻል ዘንድ በየአካባቢው፣ በየመስጅዱ፣ በየመድረሳው ትምህርት ይሰጣል፣ ለሕፃንም ለአዋቂም፣ ለወንድም ለሴትም። ምንም ኃላፊነቶች ቢበዙ ከዲን የበለጠ ኃላፊነት የለም። ሆዳችን ከመጠበቃችን በፊት የቤት ክራይን ከማግኘታችን በፊት ቀልባችንን ኢማናችንን አኼራችንን ቀድመን መያዝ መቻል አለብን። አስተማማኝ ማድረግ አለብን። ከዛ በኋላ ነው ከአኼራ በኋላ ከዲን በኋላ ነው ለዱንያ ልንጨነቅ የሚገባንና ሥራ አለብኝ የሱቅ ሠራተኛ ነኝ የጉልበት ሠራተኛ ነኝ የቢሮ የመንግሥት ሠራተኛ ነኝ። አላህ ዘንድ ዑድር አይሆኑም። ዲንን ላለማወቅ የዚህ ባለንበት መስችድ መድረሳ ከመርስ ከዒሻ ከፈጅር በኋላ ከዙህር በኋላ አመቻችተን ለዱንያ ጉዳይ ያስፈልገኛል ካለን መንገዱን አመቻችተን እንደምናሳካ ሁሉ የዲን ትምህርትን የምናገኝበትን መንገድ ፈጥረን ወንዱም ሴቱም መማር፣ በአካል ሄዶ ከመማር ጎን ለጎን ዘመናዊ በሆኑ መንገዶች ታማኝ፣ ታዋቂ የሆኑ በቁርአን፣ በሐዲስ፣ በሱናም የሚታወቁ ዑለሞችን ትምህርት ማድመጥ፣ መጽሐፎችን ማንበብ እውቀት ማግኛ መንገድ ነው። ያለ እውቀት መኖር ከእንስሳት በታች ሆኖ መኖር ነው። ያለ ዕውቀት መኖር በጀህልና መኖር፣ በድንቁርና በማሐይምነት መኖር ከእንስሳት በታች ሆኖ መኖር እንዲህ አይነት ሰዎችን አቅል ልብ፣ ጆሮ እያላቸው ዲንን ለማወቅ ለመገንዘብ የማይጠሩ ሰዎችን አላህ ከእንስሳት የባሱ ናቸው ብሏቸው ውዱእ የሚያፈርሱ ነገሮች የማያውቁ፣ ጾም የሚያፈርሱ ነገሮች የማያውቁ፣ ፍቺ እንዴት መከናወን እንዳለበት ግዴታ ሲሆን የማያውቁ፣ ኒካህ እንዴት መታሰር እንዳለበት የማያውቁ ሰዎች አሉ። በጨለማ አይናቸውን አስረው የሚጓዙ ማለት ነው፣ የሚደነብሩ ማለት ነው። ይህ ከአላህ ባሪያነት አውጥቶ የስሜት ባሪያነት ውስጥ ያስገባንና እውነተኛ የአላህ ባሪያ መሆን የሚፈልግ ሰው እቀት ላይ መጓዝ አለበት። ሁለተኛው መሰረታዊ የአላህ ባሪያ እውነተኛ ባሪያ ለመሆን መሟላት ያለበት ነገር ባወቁት መስራት። ማወቅ ብቻ ጥቅም የለውም። ለማወቅ አይሁዶችም ያውቃሉ፣ ከማወቃቸው ጋር አላህምን ብሏቸዋል መቡብ አለይህም ብሏቸዋል ላ የተቆጣባቸው ለምድ አላ የተቆጣባቸው ያወቁ ስላጠፉ ማወቁ ብቻ በቅ ያለ። በዘመናችን ሰዎች በተለያየ መልኩ እውቀት እየቀሰሙ ነገር ግን እውቀቱ ፍሬው እያታይ አይደለም? ኢባዳ ላይ ስነ ምግባር ላይ እውቀት ያለው ሰው ደረጃ ላይ አይደለም። አብዛኛው ሙስሊም የሚገኘው እንደ መሰለው ነው የሚኖረው። ያ እንዳይሆን በአቂዳም ጉዳይ ሁን፣ በፍቅህም ጉዳይ ሁን፣ በስነምግባርም ምግባርም ጉዳይ ሁን የተማርነውን መተግበር መቻል አለብን። መልካም ስራ ማለት ሶላት ብቻ አይደለም፣ በአላህና በባሪያው መሃል ያለ ግንኙነት በሙሉ አላህ በሚፈቅደው መልኩ መጓዝ፣ ይሄ ነው መልካም ስራ የሚባል። አንድ ሁለተኛ በአንተና በሰው ልጆች መሃል ያለው ግንኙነት በሙሉ አላህ በሚፈልገው መልኩ መጓዝ፣ ይሄ ነው መልካም ስራ የሚባለው። መልካም ስራም በሶላት ብቻ የሚገድቡ፣ በሶደቃ ብቻ የሚገድቡ፣ በዑምራ ብቻ የሚገድቡ ሰዎች አሉ። አደለም። መልካም ስራ ባወቁት መስራት ሁለት መሰረታዊ ክፍሎች አሉት። አንደኛ በሰው ልጅና በጌታው መሃል ያለ ግንኙነት ጤነኛ መሆን አለበት። አላህ በሚፈቅደው በሚወደው መልኩ መጓዝ አለበት። ሶላቱን በወቅቱ መዝገድ፣ ጾሙን በአግባቡ መጾም፣ ሴት ልጅ ሂጃቧን በአግባቡ ማድረጓ ከቤት ስትወጣ ስትገባ፣ ከሰው ጋር ስትገናኝ፣ እስላም ያስቀመጠውን አደብ መጠበቋ እሷና በጌታዋ እሱና በጌታው መሃል ያለው ግንኙነት ጤነኛ ከሆነ ሸሪዓ የሚፈቅደው ከሆነ መልካም ስራ ይባላል። ተተኝቶም ማለት አንድ ሰው ተኝቶም አጅር ያገኛል፣ በልቶም አጅር ያገኛል። የሚበላው ሸሪዓ በሚፈቅደው መልኩ ሲሆን፣ የሚተኛው ሸሪዓ በሚፈቅደው ሲሆን፣ ሁለተኛው በመክሉቅ እና መክሉቅ መሃል፣ ለፊተኛው በኻሊቅ እና በመክሉቅ መሃል ነው። ሁለተኛው በመክሉቅ እና መክሉቅ መሃል ሰው ከሰው ጋር ሲኖር፣ ባል ከሚስት ጋር ወላጅ ከልጁ ጋር ጎረቤት ከጎረቤቱ ጋር ሰራተኛ ካሰሪው ጋር የሰው ልጅ ከመላው የሰው ልጅ ጋር አልፎ ተርፎ ከእንስሳት ጋር ሲኖር ኢስላም ያስቀምጠው ስርዓት አለ። በሱ ስር ያለው እንስሳትን መኖ ገዝቶ ማብላቱ መልካም ስራ ነው። እቤት ውስጥ ያለውን ያሰረውን ድመቱን ምግብ ገዝቶ ማብላቱ መልካም ስራ ነው። ስራ ለሰራለት ሰራተኛው ዛሬ ነው ሰላሳ ብሎ ቀን ቆጥሮ ደሞዝ እንካ ብሎ መስጠቱ መልካም ስራ ነው። በተቃራኒው ደግሞ ሰራተኛን ማስለቀሱ ደሞዙን ማሳለፉ እቤት ውስጥ ያለን እንስሳት ማስራቡ ወንጀል ይሆናል። ከዚህ አንድ ሰው በእውቀቱ ሰርቷል፣ መልካም ስራ ሰርቷል፣ መልካም ሰው ሆኗል የሚባለው በጌታውና በሱ መሃል ያለው ግንኙነት ጤነኛ ሲሆን፣ በእሱና በሰው ልጆች መሃል ያለው ግንኙነት ጤነኛ ሲሆን፣ ሙዓመላ ላይ፣ ግብይት ላይ፣ ስነ ምግባር ላይ የሸሪዓን መንገድ ተከትሎ መሄድ መልካም ስራ ይባል። ሕይወት ላይ ግብ ሊኖረን ይገባል። ዱንያ ላይ ስኖር መልካም ሰው፣ አኺራ ላይ ስኖር የጀነት ባለጸጋ መሆን ነው፣ ግቤ ልንል አላማ ይህ ነው ልንል ይገባና ታዲያ የምንሰራው መልካም ሥራ መስፈርቶች አሉት። አንደኛው የሚሠራ መልካም ሥራ ሁሉ ለአላህ ተብሎ መሰራት አለበት። ለጉራ መሆን የለበት፣ ለታይታ መሆን የለበት፣ ለዝና መሆን የለበት፣ ለፉክክር መሆን የለበት። ብዙ ኸይር ሥራ የሚሰሩ ሰዎች አሉ። ማታ ሲሰሩ ያድራሉ። በማግስቱ ወጥተው ጋዜጣዊ መግለጫ ሰጥተው ያበላሹታል። ይህን ያክል ሰገድኩ፣ ይህን ያክል ቀረው፣ ይህን ያክል ሶደቃ ሰጠሁ፣ እንዲህ አደረኩ እያሉ የሰሩትን መልካም ሥራ በሪያ በይውልኝ በይስሙልኝ ጠርገው ያስወግዱታል። ያ መሆን የለበትም። ወንጀላችንን ከምንደብቀው በላይ ኸይር ስራችንን ልንደብቅ ይገባናል። መደበቅ የሚቻለው የድብቅ መልካም ስራ የአላህን ቁጣ ያበርዳል ተብሏል። አብዛኛውን ጊዜ መልካም ስራ ይፋ ሲወጣ ልብ ንያው ይበላሻ ጉሩር ይገባል በራስ መደነቅ ይገባል ይፈጠራል። ምስተራ ያንዳይሆን ምን ሰራውን መልካም ስራ ሁሉ ለአላህ ብለን ልንሰራ ይገባል። ካልሆነ ግን መልካም ሥራም ሰርቶ ነገ አላህ ዘንድ መጠየቅ ይኖራል። ሁለተኛው የሚሰራው መልካም ስራ በረሱሉ አለይሂ ሰላቱ ሰላም ሱና መሰረት ሊሆን ይገባዋል። ከቢድዓ ልንርቅ ይገባናል። ስራው መልካም መሆኑ ብቻ በቂ አይደለም። ነቢ ሰርተውታል ወይ አለይሂ ሰላቱ ሰላም እንደዚህ ነበር ወይም የሚሰሩት ልንል ይገባናል። መልካም ስራ መሆኑ ብቻ በቂ አይደለም። ለአላህ ብለን መስራታችን ብቻ በቂ አይደለም። ተቀባይነት ያገኘ ዘንድ አላህ ዘንድ ያደነው የጠቅመን ዘንድ አንድ በነቢዩ ሱና መሰረት መሟላት አለበት። ይሄ መስፈርት ልናውቅ፣ ልንጠብቅ፣ ከቢድዓ ልንርቅ ምን ችግር አለው ከማለት ልንወጣ ይገባናል። ችግር አለው። ነቢ ያልሰሩ ስራ ሁሉ ችግር አለው። ነቢ ያልሰሩ ሥራ ሁሉ ችግራ የዓለም ሕዝቦች ቢሰሩት አልሐምዱሊላህ አይሰሩትም። የዓለም ሕዝብ ሙስሊም አንድ ላይ ተሰብስቦ ጥመት ላይ አድማ አያደርግም። ዒባደላህ አሁን ያለንበት ወቅት ደግሞ ይበልጥ ለአላህ ባሪያ መሆናችን የምናረጋግጥበት እውነተኛ የአላህ ባሮች የአላህን ውዴታ ለማግኘት የሚዋደቁበት ስብር የሚሉበት ቀን በጾም በሰደቃ በቁርአን ጅሃድ የሚያደርጉበት ማታ እንቅልፍንትቶ በመቆም በመስገድ ስጁድ በመደፋት የሚያሳልፉበት ወቅት ነው። በዚህ ወቅት የአላህ ባሪያ መሆኑን መልካም ሰው መሆኑን ማረጋገጥ ያልቻለ ሰው መቼ ነው እውነተኛ ባሪያ መሆኑን የሚያረጋግጠው? ስሜቱን የተወው ከውስጤ ስሜት አምላኪነት፣ ቁስ አምላኪነት ሳይወጣ ረመን አይወጣ ምለንል ከአላህ ጋር ልንታረቅ እውነተኛ ባሪያ መሆናችንን በተግባር ልናረጋግጥ ከነፍሳችን ጋር ልንጣላ ከሸይጣን ጋር ከስሜታችን ጋር ትግል ልንገጥም ይገባናል። ሙጃሂድ የሚባለው እንዳያነሱ የጦር ሜዳውን ጂሀድ ሰዎች በተለያየ አላማ ሊያደርጉት ይችላሉ። ዝና ፈልገው፣ ጀብደኛ ሊባሉ፣ ማዕረግ ሊያገኙ፣ ምርኮ ሊያገኙ የነፍስን ጂሃድ ግን ጥቂት ሰዎች እንጂ ያደርጉትም አይችሉትም። ትልቁ ጂሃድም ስሜትን ማሸነፍ፣ ሸይጣንን ማሸነፍ በእነዚህ አስር ቀናት ውስጥ በተቀሩ ወርቃማ የረመዷን ሊሊቶች ውስጥ ቀናቶችን ጭምር ኸይር ስራ እናበዛ፣ ሱና ሷላት እናበዛ፣ ተሀጁዱን ተራዊሑን ያለ መሰላቸት የደከመው ሰው ቁጭ ብሎም ቢሆን ልናበዛ ይገባናል። ቁርአን ደጋግመን ልንቀራ ይገባናል። ዱዓና ኢስትግፋር ልናበዛ ይገባናል። ይሄን ካደረገን እውነትም የአላህ ባሪያንን